በፊት ቆዳችሁ እንዳያረጅ፣ እንዳይጠቁር፣ እንዳይሸበሸብ ወይም ደግሞ ቆዳችሁ ፍክት እንዲል እንዲጠራና የተሸበሸበ ቆዳ ካለ ወደ ነበረበት ውጥር ብሎ እንዲመለስ የሚረዳንን አንድ ተፈጥሯዊ የሆነ በቤት ውስጥ የምናዘጋጀው ቆንጆ የፊት ማስክ ላሳያችሁ። እኔ በጣም ነጋግሜ ነው የምጠቀመው። ቢያንስ በትንሹ በሳምንት አንድ ጊዜ እጠቀመዋለሁ። ያላችሁን ነገር ቤት ውስጥ ያለና የሚኖር ነው። ስለዚህ ያንን ተጠቅማችሁ ሰርታችሁ ከእናንተ የሚጠበቀው ፊታችሁን ታጥባችሁ ይሄን ነገር ፊታችሁ ላይ መቀባት ብቻ ነው። ዛሬ ይህንን ቪዲዮ የምታየው ሁሉ ይህንን ማስክ እንድትጠቀሙት ትጋብዛችኋለሁ። ለሁሉም የቆዳ አይነት የሚስማማ እና የሚሆነው ተፈጥሯዊ ነው። ምንም የጎንዮሽ ጉዳት የለውም። ፊታችሁ ላይ ግን የሚታይ ለውጥ ነው የምታዩበት ማለት ነው። ፊታችሁ ይጠራል። ፊታችሁ ላይ ጥቋቁር ነገሮች ካሉ እነዛን ነገሮች ያነሳል። ድክም ያለው ፍዝዝ ያለ ፊትን ብራይት አድርጎ ነቃ ያደርግላችኋል። በዛ ላይ ደግሞ የተሸበሸቡ ቆዳ ላይ የሚወጡ ጥቃቅን መስመሮችን፣ ግንባር ላይ፣ አፍ አካባቢ ይሄ ስንስቅ የሚወጣ ወይም ደግሞ አይን ዙሪያ ላይ ያሉ ነገሮችን ያነሳልናል። ከአይን ስር ያለ ጥቁረትን ጥቁረቱን ያጠፋል፣ ያነሳልናል። ና ይህንን ማስክ ፕሊዝ በእኔ የሆንባችሁ ሞክሩት። እኔ ለዚህ ምስክር ነኝ። ፊቴ ድክም ሲለው ይህንን ማስክ ሁሌ እጠቀመዋለሁ። በሳምንት አንዴ እንኳን ግዴታ ግዴታ። ከቻላችሁ በሳምንት ሁለት ጊዜ መጠቀም ትችላላችሁ። ዛሬ ይህን ቪዲዮ የምታዩ ሁሉ ይህን ቪዲዮ ላይክ፣ ሰብስክራይብ አድርጋችሁ ወደ አሰራሩ ሄደን ተሰርታችሁ እንደምትጠቀሙ ተስፋ አድርጋለሁ። መጀመሪያ ላይ እንግዲህ እንደምታዩት የጨመር ነው። እርጎ ነው። እርጎ በላክቲክ አሲድ የበለጸገ ነው። ይህም ደግሞ ቆዳ ላይ የሚገኙ ዴድስኪኖች ወይም ደግሞ የሞተ ቆዳን ከቆዳችን ላይ እንዲነሳ ያደርግልናል። በዛ ላይ እርጎ የፊት ቆዳ እርጅናው እንዲቀንስ ያደረግልን ወይም የአንታይ ኤጂንግ የምንለው ይሄ የቆዳ መሸብሸብ የቆዳ ማርጀት መጨማደዱ ያለው ነገሮችን ያነሳልናል። ግንባራችን ላይ፣ ጉንጫችን ላይ፣ አይናችን አካባቢ ያሉ የቆዳ መሰብሸብን ያነሳልናል። ስለዚህ በደንብ አድርጎ የእርጎ ፊት ማስክ በጣም ጠቃሚ ነው። ሁለተኛ የተጠቀምነው እንግዲህ ቡና ነው። ቡና ደግሞ ልክ እንደዚሁ ብራይትኒንግ ይሰጣል ቆዳችን ላይ ያሉ ነገሮችን ያነሳልናል። ሪንክል ፋይን ላይንስ የምንላቸው ይሄ ጥቃቅን መስመር በጣም ለመጨማደድ የጀመረ ቆዳን ወደ ነበረበት የመመለስ አቅም አለው። በብጉር ጠባሳ ፊታችን የተጎረጎረ ከሆነ፣ በተለያየ በፀሐይ ምክንያት ፊታችን የጠቆረ ከሆነ ይህንን ነገር ሁሉ አንስቶ ፍክት ያደርግልናል። የፊታችን ቆዳ የተስተካከለ እና ያማረ አንድ ከለር እንዲሆን ያደርግልናል። ከምን ጊዜውም በላይ ፊታችን የፈካና ያማረ ጥርት ያለ እንዲሆን ያደርግልናል። ቡና ሌላው የተጠቀምነው ማር ነው። ማር ስጨምር አንድ ማንኪያ አሳይቻችኋለሁ። ማር ደግሞ ከፍተኛ የሆነ ቆዳችን ሞስቸር እንዲሆን ሞስቸራይዝድ እንዲሆን እንዲለሰልስ በደንብ አድርጎ ይሄ ምንድነው የቆዳችን ጥንካሬ የተጠበቀ እንዲሆን ቆዳችን ልልት ያለ እንዳይሆን ጥንክር ያለ እንዲሆን ቆንጆ ሉክ እንዲኖረን ያደርጋል። እና ፊታችን ለስ ለስ እንዲል ደግሞ ኮኮናት ኦይል ተጠቅሜ ያለው እናንተ የፈለጋችሁት የኮኮናት ኦይል አይነት መጠቀም ትችላላችሁ። እዚህ ጋር የምጠቀመው ፊት መታጠቢያዬን ነው። ከዚህ በፊት ዚዚ ቢዩቲን የምታውቁ እንግዲህ ቤቴን በደንብ የምታውቁ ይህንን የፊት መታጠቢያ አዘጋጅቼላችኋለሁ። ብዙ ሰዎች ለማዲያ ተጠቅማችሁታል። ለማዲያ ከፍተኛ የሆነ ለውጥ እንዳያችሁበትም ቤተሰቦች ይነግራችሁኛል። በፀሐይ እና በተለያየ ነገር ፊታችሁ የጠቆረም ተጠቅማችሁ በጣም ወዳችሁታል። እኔ ኦልሞስት አሁን ከሶስት አመት በላይ ሊሆነኝ ነው ይሄንን የፊት መታጠቢያ እጠቀመዋለው ማለት ነው። እነዚህ የጥራጥሬ ቅይጥ ናቸው። ይሄንን ቪዲዮ ከዚህ ታች ያደረግላችኋለሁ፣ እሱን ቪዲዮ ሙሉ ንዩት። በዋናነት ግን በውስጡ ያለው የሽምብራ ዱቄት ነው። የሽምብራ ዱቄት ከሌሎች ነገሮች ጋራ የተደባለቀ በጣም ግን ደቆ የተፈጨ ነው ምንም አይነት ረሽ ማለት ፊትን የሚጎዳ ነገር የለውም። ሁሉም ነገር ተፈጥሯዊና ፊትን በጣም ንጹህ ጤነኛ የሚያደርጉ ነገሮች ናቸው በውስጡ የያዘው። የፊት ላይ ኦይል ካለባችሁ ፊታችሁ በጣም ኦይል የሆነ በጣም ዘይታማ ፊት ካላችሁ፣ እሱን ያመጣጥንላችኋል። ብጉር ከቆዳችሁ ላይ እንዲነሳ ይረዳችኋል። ስለዚህ ይሄን ቪዲዮ በደንብ እንድታዩት ያኛውንም ቪዲዮ በደንብ ሪኮመንድ አደርጋቸዋለሁ። ከሱ እንግዲህ አንድ ማንኪያ አድርጌ ነው ይህንን የዛሬውን ውህድ እርጎ፣ ማር፣ ቡና አድርጌ እንደዚህ በደንብ በአማረ ሁኔታ እንትን ያልኩት ፊታችሁ ኦይል የሆነ ሰዎች እርጎ ውስጥ ቅባት ስላለ ግዴታ ሌላ ኦይል፣ ሌላ ዘይት ምንም መጨመር አያስፈልጋችሁም። እንግዲህ እንደዚህ በአማረ ሁኔታ የዛሬው የፊት ማስካችን ቀላል በቤት ውስጥ የሚገኝ ግን ሁሉም ነገር ቆዳችንን ጥርት የሚያደርግልን፣ እንዳልኳችሁ እርጎ ራሱ እንዳልኳችሁ ነው የሞተ የቆዳ የዴድ ስኪኑን ስለሚያነሳልን በውስጡ ላክቲክ አሲድ የሚባል ነገር ስላለ በታጠብን ቁጥር ያ በጣም ቆንጆ ሉክ እንዲኖረን ያደርጋል። ቆዳችንን ጥሩ ያደርገዋል ማለት ነው። ስለዚህ በጣም ነው የሚጠቅመው። አንታይ ኤጂንግም ነው ራሱ እርጎ ማለት ነው ማለት ፊታችን እንዳያረጅ ውድቅ እንዳይል ያደርግልናል። ሌላው ኮፊ ነው። ኮፊ በጣም ፊት ብርት የሚያደርግ ፍክት የሚያደርግ እና ጥቋቁር ነገሮችን በፀሐይ የጠቁረ ቆዳን ጨምሮ በተለያየ ነገር ፊታችሁን ብዙ እሳት ላይ ቆማችሁ ስራ የምትሰሩ ሰዎች ፕሊስ ተጠቀሙት። ፊታችሁን ሼቭ የምታደርጉ ሰዎች ወንዶችም ሆናችሁ ሴቶች፣ ከሼቭ ካደረጋችሁ በኋላ ቡና፣ ማር እና እርጎ አርጋችሁ ሶስቱን እንኳ ደባልቃችሁ መጠቀም ችላላችሁ። ፊታችሁ በጣም ዘይታማ ወይም ኦይል ያለበት ኦይል ስኪን ከሆነ ምንም አይነት ዘይት በላዩ ላይ መጨመር አይጠበቅባችሁም ፊታችሁ ግን ደረቅ ከሆነ ዘይት ነገር ጠባርጉበት ኦሊቫ ኦይል ሊሆን ይችላል ወይም የኮኮናት ነይ እንደጨመርኩት ሊሆን ይችላል ነገር ግን እርጎ ላይ ቅባት ስላለበት ችግር የለውም ሌላ ፍሬቨር ያለው ወይም ደግሞ ከተለያየ ከስትሮበሪ ከምናምን ጋር የተደበላለቀ የእርጎ አይነት አይሆንም ንጹህ እርጎ ናቹራል እርጎ ነው የምትጠቀሙት እነዚህን ነገሮች እናደርጋለን እርጎ የሌላችሁ ሰዎች በእርጎ ፋንታ ወተት መጠቀም ትችላላችሁ። ሁለት ማንኪያ ወተት፣ ፈሳሽ ወተቱን መጠቀም ትችላላችሁ ማለት ነው። ቤተሰቦቼ እንግዲህ ፊቴን ታጥቤ በንጹህ ፊት ላይ ውሃው ከፊቴ ላይ መጠጥ ሲል ነው የጀመርኩት መቀባት ማለት ነው። ይሄንን ነገር በደንብ ልብስ አድርጎ ቆዳዬ በደንብ አድርጎ ጥጥት እንዲያደርገው በቆዳዬ ላይ እቀባዋለሁ። ፊታችን መጀመሪያ ታጥበዋል ማለት ነው። በታጠበ ቆዳ ላይ እንደዚህ አዳርሰን እንቀባለን። ስንቀባ መርሳት የሌለባችሁ አንድ ነገር፣ አንገታችሁ ከፊታችሁ ጋራ ግዴታ ሁልጊዜ የምትሰጡትን ነገር መቀባት አለበት። ምክንያቱም አንገታችን ከፊታችን እኩል የሚታይ ነው። ከልብስ ውጪ ስላለ ጅጉርጉር የፊት መልክ እንዳይኖር። አንዳንድ ሰዎች ፊታቸው ቀይ የሆነና አንገታችሁ አካባቢ ግን ከዚህ ስታዩት በጣም ጥቁር የሆነ ፓርት አለው። ይሄ እንግዲህ በተለያየ ምክንያት ሊሆን ይችላል። ነገር ግን ለፊታችሁ የምታደርጉትን የምትጠቀሙትን ነገር ሁሉ ለአንገታችሁም ቆዳ መጠቀም አለባችሁ እና አንድ አይነት ቆዳ እንዲኖራችሁ ያደርጋል። ስለዚህ በደንብ አድርገን ይሄንን ፊታችንን እንቀበዋለን። ፊታችሁ ጎን ላይ ወይም ግንባራችሁ ላይ ወይም አገጫችሁ ስር የተለያየ ቦታ ደግሞ ፊታችሁ ጥቁር ያለባችሁ አይናችሁ ስር የጠቆረባችሁ ሰዎች ይሄንን ነገር በደንብ ልድስ አርጋችሁ በወፍራሙ ተቀቡት ብድግ ነው የሚያደርግላችሁ ማለት ነው ይሄንን ማስክ በሳምንት ሁለት ጊዜ መጠቀም ትችላላችሁ ወይም ደግሞ በትንሹ አንድ ጊዜ መጠቀም ትችላላችሁ ቢበዛ ከ10 እስከ 15 ደቂቃ እላያችሁ ላይ ምጥጥ አድርጎ ድርቅ እስከሚል ታቆያችሁ። ራሱ ፊታችሁን ቆዳ ውጥር ሲያደርገውና ሲደርቅ ያስታውቃችኋል። የዛን ጊዜ በቀስታ ለሰስ ባለ ውሃ ታጠቡት፣ በጣም ቀዝቃዛ ያልሆነ ያለሞቀም ውሃ በዛ መካከለኛ፣ እንደዚህ ስነኩት፣ ለሰስ ባለ ውሃ፣ ደስ በሚል ውሃ ታጠቡት ፊታችሁን። ምንም አይነት ሳሙና አታደርጉበትም ፊታችሁ ላይ ማለት ነው እና በዛ መልኩ የተቀባችሁትን ማስክ ከፊታችሁ ላይ ታላቅ ቁታላችሁ ቀስ ብላችሁ ማለት ነው። ፊታችሁ ላይ ማስኩ ስለደረቀ መታገል አያስፈልግም። እዚህ ጋር ፊቴን ለማርጠቢያ የምጠቀመው ወይም የፊት ሞስቸራይዘር የምጠቀመውን አሳይቻችኋለሁ። የምጠቀመው የመጀመሪያው ቫዝሊን ግሪሲሊን እና ቫይታሚን ኢ ነው። እናንተ ግሪሲሊን እና ቫዝሊን ብቻ ካላችሁም ይበቃል። ተጨማሪ ደግሞ ቫይታሚን ኢ ካላችሁ በጣም ቆንጆ ነው። ለቆዳችን ቫይታሚን ኢ እንደምታውቁት በጣም ያንግ ያረገዋል፣ ጽድት ያረገዋል። ፊታችሁ ራስ ያለ እርጥብ ያለ ቆዳ እንዲሆን ያደርገዋል። ግሪሲሊ ደግሞ ይሄ ሃይድሮሊክ አሲድ የሚሉት ወይም ደግሞ በጣም ዓለም ላይ አንደኛ የሚባለውን የፊት ሲረም የፊት ቅባት አለ አይደል? እሱን መቶ ፐርሰንት ይተካዋል። ምክንያቱም ግሪሲሊ እጅግ እጅግ እጅግ በጣም ያልተጠቀምንበት በጣም በርካሽ አጠገባችን ስለምናገኘው የምንንቀው ግን ውጤቱን ማለት ነው። እኔ ምን ብዬ ልንገራችሁ የፊት ሎሽን፣ የፊት ቅባት፣ የፊት መታጠቢያ ሳሙና ሲሰራ ሁላ የግሪስሊን ይጨመርበታል። ሁሉንም ኢንግሪዲያንቶች ገብታችሁ የምትጠቀሟቸው ኮስሞቲክሶች ውስጥ ሞስቸራይዘሮች፣ የፊት መታጠቢያዎች ገብታችሁ ብታዩ ግሪስሊን ይጨምሩበታል። ግሪስሊን ሞር ቆዳ እርጥብ እንዲል ሞስቸራይዝድ እንዲሆን የማድረግ ባህሪ አለው ማለት ነው። በተፈጥሮ እኔ ዛሬ የተጠቀምኩት ቬጅቴብል ግሪስሊ የሚባለውን አይነት ነው። ማንኛውም ግሪስሊ መሆን ይችላል። እኔ እንዳጋጣሚ ይህን ስላገኘው ነው የገዛሁት። ማንኛውንም ግሪስሊ ግን ኦሪጂናል ከምንም ነገር ጋር ተደባለቀ ግሪስሊ ነው መጠቀመው ሁልጊዜ። ስለዚህ ቫዝሊናችሁ ኦሪጂናል ቫዝሊን መሆኑን አረጋግጣችሁ ቫዝሊን ኖርማል ቫዝሊን ትገዛላችሁ። ሌላው ግሪስሊ ነው፣ ቫይታሚን ኢ ኦይል ማለት ነው። እነሱን እጄ ላይ እንደ ቅድም በማሳየዋችሁ መልኩ እደባልቅና ቆዳዬ ላይ እቀባዋለሁ። ጋይስ እውነት ነው፣ እውነት ነው የምላችሁ እንዴት ቆዳዬ እርጥብ እንደሚል አበባ ነው የምትመስሉት። እውነት ትልቅ ትልቅ ኢንቨስት አድርጋችሁ የገዛችሁት ሎሽን የገዛችሁት እንትን የዚህን ያክል ቆዳችሁን አያሳምረው። እውነት እመኑኝ ማለት ነው። አሁን ላይ የምትጠቀሙትን ለጊዜው ቁጭ አርጉና ግሪሲሊን በጣም ቀላል በጣም ትንሽ ፕራይስ ነው። ቫዝሊን ሁላችሁም ቤት አለ። ቫይታሚን ኢ እና እነዚህን እናያረኮት ሶስቱን ነገሮች አርጋችሁ ፊታችሁን እስቲ ሞስቸር አርጉት። እግራችሁን እጃችሁን ፊታችሁን ተቀቡና ትክክለኛ አስተያየታችሁን ኮሜንት ስር አስቀምጡልኝ እና እንደዚህ እላችኋለሁ። ግሪስሊን ብቻውን ትንሽ ቆዳ ላይ ለመቀባት ወፈር ይላል። ከቫዝሊን ጋር ሲደባለ ግን ደስ የሚል ወፍራም የሆነ ቴክስቸር የሚሰጠው ቆዳችሁን ለረጅም ሰዓት ሞስቸር ሆኖ እንዲቆይ ያደርግላችኋል። ፊታችሁን ብራይት ያደርገዋል። የተለያዩ ነገሮችን ያነሳላችኋል። በጣም በጣም በጣም ነው የምትወዱት። ቆዳችሁን ያለሰልሰዋል። ማስኩ ቆዳችሁን በጣም ጥርት አድርጎ መግቦታል። አሁን ደግሞ እናንተን በደንብ ሞስቸራ አድርጋችሁታል። እንደዚህ እንግዲህ በጣም ያማረ ነው የሚሆነው። ይህን ነገር ሰውነታችሁን ሁሉ መቀባት ትችላላችሁ። ይህንን ያዘጋጀነውን ሞስቸራይዘር ማለት ነው። ይህንን ነገር ስትጠቀሙ ማስኩን ደግሞ ማታ ማታ ብታደርጉት ቆዳችሁ በደንብ እረፍት ያደርጋል። ይተነፍሳል ማለት ነው። በደንብ አድርጎ ቴንኪዩ ነው የሚላችሁ ቆዳችሁ ማለት ነው። ቤተሰቦቼ እንግዲህ እጅግ በጣም አመሰግናችኋለሁ፣ እወዳችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለምትወዱት ላኩልኝ። በሌላ ቪዲዮ እስከምንገናኝ ቻው ለዛሬ